ዘራፊ ያልኩት ከኢህአዴግ በፊት የነበረውን ስርዓት ነው ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ ሰሞኑን በባሌ ዞን በነበረው የባለስልጣናት ውይይት የተናገሩት ንግግር ብዙዎችን እያነጋገረ ሰንብቷል። አቶ ጌታቸው ረዳ ይህንን በማስመልከት ዛሬ በፌስቡክ ገጻቸው በትግርኛ ቋንቋ ምላሽና ማብራሪያ ሰጥተዋል። የአቶ ጌታቸው ረዳ ጽሁፍ ወደ አማርኛ በመተርጎም ሙሉውን መልእክት ወደ እናንተ እናደርሳለን። አብራችሁን ቆዩ። በባሌ ሶፍ ዑመር ዋሻ የተናገርኩት ንግግር ብዙ አቧራ እንዳስነሳ ሁለት ወዳጆች የከጸፉት የፌስቡክ ፖስት ተረድቻለሁኝ። ያልኩትንና ያላልኩት አስመልክቶ ብዙ ጊዜ ስሜን ማጥፋት የተለመደ በሆነበት ወቅት ምን ለማለት እንደፈለግኩኝ ማብራሪያ ለመስጠት መሞከር ራስ ምታት መሆኑን አምናለሁ። ሆነም ሁለቱም ቅን ጓደኞቼ ከኔ ጋር በነበራቸው የረጅም ጊዜ ትውውቅ ምክንያት ለኔ በማሰብ አዎንታዊ እይታቸውን መግለጻቸው እያመሰገንኩኝ እነዛ በክፋት ሳይሆን በቅንነት ለተደናገሩ ስል አጭር ምላሽ ለመስጠት ተገድጃለሁኝ። በነገራችን ላይ ለሰሚው የሚሰጠው ስሜት ብዙም አያስጨንቀኝም። በማንኛውም ሁኔታም ሆነ ሰው በአደባባይ የማነሳቸው ነጥቦች ከልቤ የማምንባቸው ብቻ ሳይሆኑ እንዲወደድልኝ በሚልም ሆነ በሰቀቀን ተሸምሜ የምናገረው አንድ ነገር የለም። ከአሁን በኋላ ከማንኛውም ወገን ወይም ግለሰብ እንዲሁም የፖለቲካ ድርጅት የተቀባይነት ሽኩቻ ወይም ፖፑላሪቲ ኮንቴስት የምገባበት አንድ ምክንያት የለም። በድርጅት አንድነት ስም ያባከንኩት የራሴንና የትግራይ ህዝብን ዋጋ ካስከፈለ የንጥቂያ ፖለቲካ ከተፋታሁኝ ቆይቻለሁ ብዬ አምናለሁ። ያልኩት ምንድን ነው? እኔ ያልኩት ከ13 ዓመት በፊት በባሌ ህዝብ ታሪክ በዘመን ኢህአዴግ የተሰራችው አንዲት መንገድ ለመመረቅ መለስ ከሞተ ከጥቂት ወራት በኋላ ወደ አካባቢው በሄድንበት ወቅት ከህዝብ ባደረግነው የውይይት መድረክ የተናገርኩትን ነው ለማስታወስ የሞከርኩት። በወቅቱ አብዛኛው ተሳታፊ መለስ ነው የሚታወሰን እያለ ስለነበር እነዛ ያለፉ ስርዓቶች ማለትም ከኢህአዴግ በፊት የነበሩት የህዝብ ሀብት ለመዝረፍም ብለው ቢሆን እንዴት አንድ መንገድ እንኳን መስራት እንዳልቻሉ የፈጠረብኝን ስሜት ነው ደግሜ ለመግለጽ የሞከርኩት። ከ13 ዓመት በፊት እኔም ኢህአዴግ ነው የነበርኩት። መንገድ እንዲሰራ መለስና መለስ የመራው መንግስት በሰሩት ስራ እጅግ ደስተኛ ነኝ። ከመለስ በፊት የነበሩ ስርዓቶች ግን ለመዝረፍም ቢሆን መንገድ ለመስራት አለመሞከራቸው አሁንም የሚገርመኝ ነገር ነው። ከኢህአዴግ በፊት የነበሩት ስርዓቶች አልዘረፉም የሚል መከራከር ያለው ሰው ካለ ግን በማስረጃ ሊሞግተኝ ይችላል። ቀደም ሲል እንዳልኩት በቅንነት የተቆጡም ሆነ የነቀፉኝ መነሻቸውን እረዳለሁ፣ እቀበላለሁኝም ባልኩትና እና በማምንበት ጉዳይ የሚቀርብ ተቃውሞ እና ነቀፌታ አከብራለሁኝ። ይሁን እንጂ ከበፊቱም ቢሆን የተለያዩ ስሞች እያወጣ ለከረመውና ከእውነት ጋር መታረቅ ያልቻለ ኋላ ቀርነትን ከተጠናወተው ኃይልና ተላላኪዎቹ የሚያስጨውት የስድብ ጅራፍና ና የበሬ ወለደ ንግግር ማጋለጥ ተገቢ ነው የሚል ምክር ግን እቀበላለሁም። በስተ መጨረሻ ግን በክፋት ለተመሰረተው ጫጫታ ከታዘብኩኝ በኋላ ወደ አእምሮ የመጣው ነገር ቢኖር የድንቁርና ቡድን ህወሓትን ለማለት ነው፣ የጽምዶ ድራማ የመንግስቱንና የኃይለ ስላሴን ስርዓትም ተጨምሮበት ይሆን የሚል ነው። የደርግ ስርዓትን ለመከላከል እኔ ላይ የበጋ መብረቅ ማዘነብ የሚሰጠኝ ትርጉም ይሄ ብቻ ነው። አቶ ጌታቸው ረዳ በፌስቡክ ገጻቸው በትግርኛ ቋንቋ ያስተላለፉት መልእክት ይህንን ይመስል ነበረ። የተወደዳችሁ ተከታታዮቻችን የ አቶ ጌታቸው ምላሽን በተመለከተ ያቀረብነው ዝግጅት ይህን ይመስል ነበረ። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ